አዲሱ ሊጥ ትሆኑ ዘንድ አረጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርደዋልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአረጌ እርሾ በክፋትና በግፍ እርሾ አይደለም። የዚዛን ሰዓት ያከብሩ ነበረ። ከበሩ ብቻ አይደለም እግዚአብሔርም ዘበፊት ተቀባይነት የነበራቸው ነገር ግን በምሳሌ አድርጎ በዛን ሰዓት በዓላት፣ የቂጣ በዓል እንደዚህ፣ ሌላ በዓል እያሉ በሚያከብሩበት ጊዜ አሁን ደግሞ ኢየሱስ ክርስቶስ በዚህ በአዲስ ኪዳን ፋሲካችን ኢየሱስ እንደሆነ በግልጽ ይነግራቸዋል። ፋሲካ ቀን አይደለም።

ቲሳይ ከአጢአት ማምለት ነው። ቲሳይ ማለት የዘላለም ህይወት ማግኘት ነው። ቲሳይ ከጨለማ ወደ ብርሃን የማለፍ ጉዳይ ነው። ፓስኦቨር ፋሲካ ማለፍ ማለት ነው። ስለዚህ አልፈናል ወይ? ከጨለማ ወደ ብርሃኑ መጥተናል ወይ? ከጨለማ ወደ ብርሃኑ ከመጣ መልካም ነው። ምክንያቱም በጨለማ ላይ ብርሃን ይብራ ያለው እራሱ በብርሃኑ አምላክ የትንሣኤ ሁሉ አምላክ ኢየሱስ ክርስቶስ ስለሆነ፣ ስለዚህ ትንሣኤ ከሆነልን፣ በግላችን ብርሃን ከሆነልን፣ በዚህ በትንሣኤ ከኃጢአት ከዘላለም ሞት ከወጣን መልካም ነው። ብናከብርም ደስ እያለን እናከብራለን። ለዘላለም ሕይወት ደግሞ ከእሱ ጋር ተካፋይ እንሆናለን። ምክንያቱም እርሱ የትንሣኤ አምላክ ስለሆነ። ጳውሎስ በሮሜ መልእክቱ በግልጽ እንደሚያስተምርን ኢየሱስ ክርስቶስን መንፈስ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ሕይወትን ነው። ስለዚህ ያንውቻችን አግኝተን ከሆነ ትክክለኛ ህይወት አለን ማለት ነው። ለዚህ ነው እኔ መንገድ፣ እውነትም፣ ሕይወት ያለ ጌታ ኢየሱስ ክርስቶስ ሕይወት ነው። ትንሳኤ ሕይወት ነው። ሞት ከሞት ወደ ህይወት መሻገር ነው። ከዘላለማዊ ሞት ወደ ዘላለም ሕይወት መምጣት ነው። ስለዚህ በዚህ መንገድ ወስነን መጥተን ከሆነ መልካም ነው። ነገር ግን በዚህ መንገድ ካልወሰንን መጽሐፍ ቅዱስን እንደማያስተምረን የመዳን ቀን ዛሬ ነው። ስለምን ዛሬ ወስነን ይህን የብርሃኑ አምላክ ይህን አምላክ ልናምለው ልንቀበለው ልንከተለው ሳ ቅዱስ ደቀ መዛሙርት በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን ክርስቶስ ኢየሱስን ይህን አምላክ አምኖ የሚከተለው ወይ በአንጾኪያ ደቀ መዛሙርትም ክርስቲያን ተባሉ። ስለዚህ ያ እምነት በእኛ ውስጥ አለ ወይ? ክርስቶስን አምነን በትክክል አምነነው እየተከተል ነው? እንደዛ ከሆነ ይህ የትንሣኤ አምላክ የሆነ ጌታ ሕይወታችንን አብርቷና በብርሃን ነው የምንመላለሰው። የትንሣኤው ብርሃን የሆነ አምላክ በውስጡ የበራለሰው በብርሃን ነው የሚመላለሰው። ጨለማ በስዘን አይሰለጥንም፣ ምክንያቱም ራሱ ኢየሱስ ክርስቶስ ብርሃን ስለሆነ። ስለዚህ አሁኑም በጨለማ ላይ ብርሃን ይብራ ያለው እርሱ ስለሆነ በእኛም ባስቸገረን በጨለምበት በጨለምንበት ነገር ሁሉ ብርሃን የሚያበራልን እርሱ ስለሆነ፣ አሁንም ኢየሱስ ክርስቶስ የብርሃን አምላክ ነውና በውስጣችን በቤታችን እናስተናግደው። ከዛ በኋላ በዘመናችን ሁሉ በብርሃን እንመላለሳለን። ምክንያቱም በቀን የሚመላለስ በብርሃን ይመላለሳል። ስለሚመጽሐፍ ቅዱስ ዘመን አምላክ በብርሃን እንድንማለስ እንጂ በጨለማ እንድንማዝ አልጠራንም። ምክንያቱም ብርሃን የሆነ አምላክ የትንሣኤ አምላክ ብርሃን ስለሆነ ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ሁሉ ጌታ ነው፣ የነገስታትም ሁሉ ንጉሥ ነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላስም የለምና እዚህ ምሽት ብዙ ስፍራ ይህን የትንሣኤ አምላክ ጣል እናውዣለን ይህን ያው ቃል የወንጌልን ብርሃን እንናገራለን። ምክንያቱም ኢየሱስ ክርስቶስ ብርሃን ስለሆነ ኢየሱስ ክርስቶስ ጌታ ነው፣ ጌቶችም ሁሉ ጌታ ነው፣ የነገሥታትም ደግሞ ንጉሥ ነው። አሜን።